ኡዱ አድርጎ ካልሲ ለብሶ ቆይቶ በኋላ ካልሲውን አውልቆ መስገድ ኡዱህን ያስፈታል ወይም ጉድለት ይፈጥራል? ያብራሩልኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ዲኑል እስላምን ሲደነግገው ግርና የራህመት ዲን አድርጎ ደንግጎታል። ሰዎችን ከአቅማቸው በላይ የሆነን ነገር አያዝም፣ አያስገደድም። የእስላምን ግርነት የሰዎችን አቅምና ሁኔታ በአገናዘበ መልኩ የተደነገገ ዲን መሆኑን ከሚያሳዩ ነገሮች መሀል አንዱ እግር በኩፍ በካልሲ እና መሰል ነገሮች ከተሸፈነ መስፈርቱን ካሟላ አውልቆ ለማጠብ ሳንገደድ እግርን በማጠብ ፋንታ ማበስ ይበልጥ አስፈላጊ የሚሆንባቸው አጋጣሚዎች ይኖራሉ። ብርድና ቅዝቃዜ በሚኖርበት ወቅት ላይ ሙሳፍር ወይ መንገደኛ በሚኮንበትም ጊዜ ከተለያዩ ሁኔታዎች አንጻር ኩፍን ማውለቅ ካልሲን ማውለቅ አስቸጋሪ ሊሆን ይችላል። በእነዚህ ሁኔታዎች ላይ ኩፍ ላይ ማበስን አላህ ተባረከ ወተዓላ ፈቅዷል። ነቢ ሰላት ወሰላም በበርካታ ሀዲቶቻቸው ኹፍ ላይ ማበስ እንደሚቻል ተናግረዋል፣ ሰርተውም መሳይተዋል። ሐሰኑል በስሪ ረሒመሁላህ ተዓላ ኹፍ ላይ ማበስ እንደሚቻል ሰባ የሚደርሱ ሰሐቦች ሀዲት አስተላልፈዋል ብላው ነቢ ራሳቸውም አድርገውታል። ኹፍ ማለት እግር የሚሸፍን ከቆዳ የሚሰራ እንደ ካልሲ ያለ ነገር፣ ከዑለሞች አስተያየት ራዲሑ ካልሲዎችም ላይ ጭምር ማበስ ይቻላል፣ እጅግ በጣም ስስ ሆኖ የሰውነት አካልን አሻግሮ እስካላሳየና ቀዳዳዎች እስካልበዙበት ድረስ እነዚህ ነገሮችን እንደ ሸርጦ ማስቀመጡም ላይ ኺላፍ እንዳለ ሆነው ማለት ነው። በሰላም ሰጋ በሰላም ግርነት ልንደሰት ይገባናል። ነገር ግን ሁፉ ላይ የማበሰን ህግጋቶችን ልናውቅ ይገባናል። ሰው ሁፉ ላይ ካልሲው ላይ ሲያብስ ስለየን ብቻ ማበስ አይቻል። ከማበሳችን በፊት ውዱ ያለን ሁፉን ካልሲውን አድርገን ከሆነ ነው። ኋላ ላይ ውዱ ስናደርግ እግራችንና አውልቀን ሳናት እዛ ላይ ማበሰን የምንችለው ይችላል። ሀገሩ ስለሚኖር ሰው አንድ ቀን እስከነሌሊቱ መንገደኛ ለሆነ ሰው ሶስት ቀን እስከነሌሊቱ ነው የሚቻለው። ከዛ ማለፍ የለበትም። እነዚሁ ጡሃራ መሆን አለበት።

ምንም ችግር የለውም፣ አያበላሽም፣ ተመልሶ እግሩን ማጠብም አይወጅብበትም የሚል አቋም ያላቸው አሉ። ነገር ግን በላጭና ተመራጩ ውጡ በሚያደርግበት ጊዜ ሳይሰግድ በፊት ያበሰበትን ሁፍ ካወለቀው ውጡ ይፈርሳል፣ ሀደር ራጅሕ። ነገር ግን ያበሰበትን ካልሲ ወይም ሁፍ ያወለቀው ወዲያውን ውጡን አጠናቆ ወደ ሶላት እየሄደ ሳለ ከሆነ መሀል ላይ ሰፊ ክፍተት ካልነበረ ተመልሶ እግሩን ብቻ ነው ማጠብ የሚጠበቅበት። ውጡን ካደረገ ከረዥም ጊዜ በኋላ ከሆነ ካልሲውን ያወለቀው ሙሉ ውጡውን መድገም ይጠበቅበታል። ሌላኛው ጥያቄ የከዕባ ምስል ያለው ኡዱ አድርጎ ካልሲ ለብሶ